ርዕሰ መስተዳድር አረጋ ከበደን ጨምሮ የክልሉ ከፍተኛ የስራ ኃላፊዎች እና የሀገር መከላከያ ሰራዊት ከፍተኛ መኮንኖች በምስራቅ ጎጃም ዞን አዋበል ወረዳ ሉማሚ ከተማ በመገኘት ከአካባቢው ማህበረሰብ ጋር በወቅታዊ የሰላም ጉዳይ ላይ መክረዋል። ሰላም ናፍቆናል፣ ሰላም እንደውሃ ጠምቶናል፣ ሰላም እንደ ምግብ እርቦናል። ሁለት ዓመትና ከዛ በላይ ተማሪ ትምህርት አይማርም። ይሄ ተማሪ ካልተማረ የዛሬ አስር ዓመት በኋላ የእውነት ለመናገር ከሆነ ታሪክ ጭምር የሚወቅሰን። ተማሪዎች አማራ ክልል ላይ ትምህርት ቤት ዩኒቨርሲቲ የምናስገባው ምንም አይነት ተማሪ አይኖርም። ያኔ ነው የትምህርት ማቋረጥ ችግሩም ይገባል። በውይይቱ የአካባቢው ነዋሪዎች የሰላም የልማትና የመልካም አስተዳደር ጥያቄዎችን አንስተዋል። ከግጭትና ከጦርነት የሚገኝ ትርፍ አለመኖሩን ያነሱት ነዋሪዎቹ በግጭቱ ምክንያት ማህበራዊና ኢኮኖሚያዊ እንቅስቃሴው በእጅጉ መጎዳቱን በማንሳትም በጋራ ለሰላም ዘብ ለመቆም ቁርጠኝነታቸውን አሳይተዋል። መጀመሪያ መቅደም የሚገባው ሰላም ነው። ሰው ሲኖር ነው ሁሉ ነገር ሊስተካከል የሚችለው። አሁን የወጡት ወንድሞቻችን በረሃ ተቀምጠው ይህን ህዝብ ነው የሚያስቸግሩ። አመራሩ ነው የሚቸገር። አመራሩ ሲቸገር እኛም አብረን እየተቸገር ነው ያለን። በአሁኑ ሰዓት ሰላም በየቤቱ ችግር ያልሆነበት የለም። እንዴት አድርገን እናግኛት ብሎ ነው ህዝቡ አሁን እየፈለገ ያለን። መንግስት የአማራ ክልል ህዝብ ጥያቄዎችን በመለየት ደረጃ በደረጃ ለመፍታት እየሰራ መሆኑን ርዕሰ መስተዳድር አረጋ ከበደ በመድረኩ ተናግረዋል። የጸጥታ ችግሩን በውይይትና በድርድር ለመፍታትም ተደጋጋሚ ሙከራ ስለመደረጉ ነው ያነሱት። ጥሪ ያደረግን ኑ እንስማማለን። በነገራችን ላይ የፖለቲካ ስልጣንስ ይገባኛል ቢለውም ይመጣ፣ እዚህ ቦታ መደራደር አለብኝስ ቢለውም ይመጣ በዚህ አጀንዳ ላይስ እንወዳደራል። ማን ነው መደራደር አለብን የሚለውስ ነገር የሚመጣ። እከሌ አደራደረኝስ የሚለውም የሚመጣ። መጀመሪያ ፈቃደኝነት ሲኖር አይደለም። የአማራ ክልልን ተማሪ አራት አምስት አምስት ዓመት በማለማስተማር የትውልድ ክፍለት በመፍጠር ጥያቄ መመለስ ይቻላል። ማደንቆር ነው እንጂ በአዋበል ወረዳ እና በሉማሜ ከተማ የሚነሱ የመልካም አስተዳደር እና የልማት ጥያቄዎችን ለመፍታት መንግስት ቁርጠኛ መሆኑን ያነሱት ርዕሰ መስተዳድሩ ማህበረሰቡ ከጸጥታ መዋቅሩ ጋር በመሆን ሰላሙን እንዲጠብቅም አሳስበዋል። የመንግስት የጸጥታ ኃይሉን እንደግፍ፣ የፖለቲካ አመራራችንን እንምከር። አካባቢያችሁ እንዲለወጥ የምትፈልጉ ሰዎች አላችሁ። ይህ ከሆነ አመራራችን ኮትኩተን እናሳድግ፣ ተባብረን ስራ በእኛ በኩል በጸጥታ መዋቅሩ በፖለቲካ አመራሩ የቻልነውን እና የምንችለውን ነገር ለመፍታትና ብራናቹ ለመስራት ዝግጁነን ነን። እንደ አሚኮ ዘገባ በመድረኩ የተገኙት የሀገር መከላከያ ሰራዊት ከፍተኛ አመራር ሜጀር ጀነራል ብርሃኑ ጥላሁን ህዝቡ ለሰላም ባለቤት መሆን ይኖርበታል ሲሉ በጋራ የመስራትን አስፈላጊነት ማስገንዘባቸውም ተመላክቷል። ህዝቡ የራሱን ሰላም ራሱ የሚጠብቅበት ሁኔታ መፍጠር አለብን ነው። እዚህ ጋር ወራሪ አልገባም ያለው ከዚህ ማህበረሰብ የወጣ ግን ደግሞ ተመልሶ ይሄን ማህበረሰብ ሊያጠፋ እየታገለ ያለ ኃይል አለ ብለን ነው የምናምነው። ይሄ ኃይል ደግሞ ከማህበረሰቡ ጋር ሆነን ነው የምናስተካክለው።